መከራ የነካው ሰው ድንገት ስታገኙ፣ ችግር የደረሰበት ሰው ድንገት ስታገኙ፣ እቲ ትናንት እንደዚህ አልነበርክም፣ አላ አላስታጋሰልህምን፣ ትንገት አላህ ዓለም የጅድከ የቲምን ፈኣዋ ወላጃት አልባ ደጋፊ አጋዥ የሌለ አልነበርክምን፣ እኛ አልተንከባከብንህምን አላስጠጋነህም ምን? እራሳችሁን ጠይቁ። ከዚህ ቀደም መከራ አልነካችሁም? በሽታ አላጠቃችሁም? አላህ ከሞት ደጃፍ አልመለሳችሁም? ያለቀ በመሰለ ህይወት ውስጥ እየኖራችሁ አዲስ የህይወት ተስፋን አላህ አልዘራባችሁ ትንሽ አልነበርንም? አላህ ከትቤ አንስቶ የሀብት የጸጋ ማማ ላይ አላስቀመጠምን? መሀይም አልነበርንም። አላህ በእውቀት ጸጋ አልሞላንም። አስታውስ፣ የቲም ነበርክ፣ ማንም የሌለ አላህ ብቻ ነበረ። አላህም አለ፣ አለም የጅድከ የቲመን ፈአዋ። ያ ብቻ አይደለም። ወወጀደከ ዳለን ፈሃዳ። መንገድ ስተህ ነበርክምን? እኛ ቀጥተኛውን መንገድ አልመራህምን? አላሳየንህምን?

አላሁ ዘ ወጀል ከዚህ ይፋ ከወጣት ጨለማና ጥመጥ አንስቶ ሪሳላውን አሸክሞ በብርሃን መንገድ ላይ የምንጓዝ ሙስሊሞች አደረገን። ይህንን ጸጋ ማን ሰጠን? ወወጀደከ ዷለን ፈሀዳ የማትሰግድ የማትጾም፣ በመልካም ስራ ላይ የማትበረታ፣ ሐራምን የማትጠነቀቅ ሰው አልነበርክምን? ጌታን የማታውቅ አልነበርክምን? አልነበርሽምን? አላህ ወወጀደከ ላን ፈሀዳ ወወጀደከ ዓኢለን ፈአኽና እልም ያለን ድሃ አልነበርንም? የነጣን የገረጣን ድሆች አልነበርንም? የእውቀት ድሃ፣ የሥነ ምግባር ድሃ፣ የዒልም ድሃ፣ የሀብት ድሃ፣ የብዙ ነገሮች ድሃ አልነበርንም? የሞላለት እንጣት ጉድለት የማያውቀው ጌታ አላበለፀገምን? አልረዳንምን? ከሀብት ማማ ላይ ማማላይ አላቆናጠጠም? ከእውቀት ማማ ላይ ሰዎችን አላፈናጠጠም? አላህ እኮ ነው። የእውቀት፣ የገንዘብ፣ የክብር፣ የሁሉም ድሃ ነበረን። አላህ አላቀን፣ በሁሉም ሞላን፣ ከትቢያ አነሳን፣ ባለፀጋ አደረገን፣ ከማይምነት አንፅቶ

የምትሰሙበት ጆሮ አደረግን። ልቦናችሁ ሰማ፣ አይናችሁም አየ፣ ጆሮአችሁም ሰማ። ተከተላችሁ፣ ከእውነታው ብርሃን ደረሳችሁ። ትንሽ አልነበራችሁም? ነ ወዝኩሩ ኢዝ አንቱም ቀሊሉ ሙስተድዓፉን፣ እጅግ ደካማ ትንሽ አልነበራችሁም? በምድር ላይ ደካማ ተኻፉነ አን የተኸጠፈኩሙ ናስ ሰዎች ሰላማችሁን የሚነፍጓችሁ መረጋጋታችሁን የሚሰልቧችሁ መከራ ነካኝ ብላችሁ የምሸሹ አልነበራችሁም? ምን ፈአዋኩም ወአየደኩም ብነስሪ አስጠጋችሁ፣ አገዛችሁ፣ ወደ እርሱ ሳባችሁ፣ አቀፋችሁ። ይኮ አላ ፍጹም ድሃ ነበራችሁ፣ የምትበሉት የምትቀምሱት የሌላችሁ ወረዘቀኩም ምን ጠይባት። እኛ የሰው ልጆች ስንባል ውለታን መርሳት ችግር ስላለብን ነው እንጂ አላህ ስብሃነሁ ወተዓላ የዋለልንን ውለታ ብናስበው እስካሁን ምን አጣኖላይ ምን ተነፍገናል? በጣም እኮ የሚያሳዝኑኝ አስተሳሰብ እንጂ አላህ ስብሃነ ወተዓላ እስካሁን ያደረገልንን ነገር ብንመለከት ምንም የነፈገን ነገር እንደሌለ ነው የምንገነዘበው። አንዳንድ ጊዜ እንደሁም አላህን ስብሃነ ወተዓላ እንድታመሰግኑት ወደ ሆስፒታል ሂዱ ምናምን ይባላል። እናንተ ካላችሁበት ችግር የበለጠ ሌላ ሰው ያለበትን ስትመለከቱ ነው የምታመሰግኑት እንጂ አንድ ኒእማን በተለመደ ቁጥር አላህ የጸጦ የሰጠውን ጸጋ በለመደው ቁጥር እንደ ኒእማ እንደ ጸጋ መቁጠሩን ስለሚያውቁም አላህን ስብሃነሁ ወተዓላ ማመስገን ይራሳል እንጂ አላህ ስብሃነሁ ወተዓላ የሰጠን ነገር ከምንም በላይ ትልቅ ነው። አይናችን እንኳን ከሌላሽ ነገሮች ቢወዳደር ሁሉንም ነገር ይበልጣቸዋል፣ ጆሯችን። ነገር ግን ሁላችንም ማስተንተን አቅቶናል። ሁላችንም የነበርንበትን ሁኔታ ማስታወስ ተስኖናል። ስለዚህ ሁልጊዜም ራሳችንን መጠየቅ አለብን። በፊት የት ነበርኩኝ? አሁን ሴት ነው ያለሁት። አላህ Subhanahu Ta'ala ሊመሰገን አይገባውም ወይ ብለን ራሳችንን መጠየቅ አለብን። አንድ ታሪክ ይንገራችሁ። ታሪክ ግብፅ ውስጥ ነው። አንድ መሐንዲስ ጀማል የሚባል መሐንዲስ እንደ ተመረቀ፣ ተቀጥረን ከምንሰራ ለምን አንድ ቢዝነስ አንሰራም? ገጠር ላይ እርሻ የመሳሰሉ ነገሮች ላይ ለምን አንሰማራም ብለው አስር ጓደኞች ለማስተባበር ሞከረና ዘጠኝ ሰዎች ብቻ አገኘ። ጠቅላላ የሚፈጀው ለምሳሌ ካፒታሉ መቶ ሺህ ብር ቢሆን አስር አስር ሺህ የሚያዋጡ አስር ሰዎች ነው። ዘጠና ሺህ ብር ሆነበት። ዘጠኝ ሰዎች ይፈልግ አጣ። ፈቃደኛ የሆነ ሰው የለም። ቢዝነሱን አላመኑበትም ሰዎች። ከዛ ዘጠኙን ተሰበሰቡና ምን አሉ፣ ኢንሻላህ በቃ አስረኛ አላህን አስገብተናል ሸራ ንብረት ሲያወጡ ትምህርት ቤት ሲሰሩ ጉድጓድ ውሃ ሲቆፍሩ የሆነ ኸይር ነገር ሲያደርጉ ያን ገጠር አለሙት አስር ፐርሰንት በጣም አስደሰታቸው። አሳድገናል ይላሉ። ሠላሳ ፐርሰንት አድርገነዋል ይላሉ። ወላሂ መጨረሻ ሁሉም የአላ ነው። እኛ የአላ ድርጅት ውስጥ ተቀጣሪ። እንዴት ያስደስታል! ኢንፋቅ ሪዝቅ መጨመሪያ ትልቅ ትልቅ መንገድ እኔ ወላሂ ሁላችንም ተግባራዊ ብናደርገው የምመኘውን የቤት ስራ ለስተ ኢንሻአላህ እኔን ጨምሮ ሁላችንም። ማለት ፐርሰንቱ ሊለያይ ይችላል፣ የስራ ዘርፋችን ሊለያይ ይችላል። ከኛ ውስጥ የመንግስት ሰራተኛ አለ፣ ነጋዴ አለ እ ብዙ አይነት ሰው ይኖራል፣ ገበሬ ይኖራል፣ ኢንቨስተር ይኖራል። አይደለም ነግደን ከምናገኘው 2.5% ይሄው ጉሩባችን ታንቀድ ምን ከፍለው ነው? እሱ ጥያቄው ስታይ ጋር ነው። ዘካ ዘካ ዘካ የኛ ሐቅም አይደለም፣ አውጥተህ ማጣራት አለብህ። አይደለም ገንዘብህ እንዲጸዳ ከፈለግ አውጥተህ ነው እንዳጸዳ፣ የምስኪን ሐቅ። ከዛ ውጪ ግን ለሰደቃ እንደለይት ከምናገኘው ደሞዝተኛ ከሆነ ከደሞዙ 5% ሊሆን ይችላል፣ 3% ሊሆን ይችላል፣ 10% ሊሆን ይችላል። በቋሚነት ሰደቃ ይመጣ። የዛሬ አመት በዚህ ፕሮግራም በአላህ ፈቃድ ሊነግረን ይችላል ምን አይነት ለውጥ እንዳመጣ። ማለት አላ የቂም ማነቀሰት ሰደቀቱ ሚማን ይህ አቂዳ እኮ ነው። ነቢይ ሰለላሁ ዐለይሂ ወሰለም ያሉትን ነገር ኮ እውነት ብለን ነው የምንቀበለው። ሰደቃ እኮ ከገንዘብ አያጎልም ብለዋል። በረካ ነው የሚጨምረው። ሱብሃነ አላህ። ወላሂ አላህን የያዘ መቼም ቢሆን ወድቆ አይድቅም። ሁሉ ነገራችን ላይ አላህን ስብሓነ ወተዓላ የምናስገባ ቢሆን ምን ያህል ስኬታማ እንደምንሆን አስቡት። የምንሰራቸው ነገሮች ላይ በሙሉ አላህን ስብሓነ ወተዓላ ተማምነን በእሱ ላይ እርግጠኛ ሆነን የምንሰራቸው ቢሆን እሱን የሚያስደስታቸውን ነገራቶች የምንተገብር ቢሆን ስኬታማ ማንሆንባቸው ምንም ምክንያቶች የሉ። ነገር ግን ሁል ጊዜ እኛ የምንሰራቸው ስራዎች ላይ ራሳችንና ራሳችን ብቻ ይዘን ነው ሜድ የምፈልገው አላህን Subhanahu Wa Ta'ala ከመጠየቅ ይልቅ ዝም ብለን መርፋት መልፋት መልፋት ለውጥ የሚያመጣ ይመስለናል። ነገር ግን ትልቁና ትልቁ ነገር አላህን Subhanahu Wa Ta'ala መያዝ ነው። ትንሽ ነገር እንኳን ሰርተን ትልቅ የሆነ ውጤት ልናገኝ እንችላለን አላህ ስብሓነ ወተዓላ ይዘን የምንጓዝ ከሆነ፣ ስለዚህ ይሄ ቤት ስራ ለእኔም ለእናንተም ነው፣ ለሁላችንም። በእያንዳንዱ የህይወታችሁ ክፍል ላይ አላህን ይዛችሁ ለመሄድ ሞክሩ። በተለይ ወላ ወጣቶች ሁሌም መክራችሁ ተስፋ አትቁረጥ። ተስፋ አልቆረጥን እንደሆን ካለምንም የሆነ ቦታ መድረስ እንችላለን። ተስፋ እንዳትቆርጥ። ሙእሚን ከአላህ ህዝነት መቼም ቢሆን ተስፋ አይቆርጥም። አላህ ስብሓነ ተዓላ መቼ ስኬቱን እንደሚያመጣል የምናውቀው ነገር የለም ከኛ የሚጠበቀው ሁል ጊዜም ያለንን ነገር መስጠት መሞከር መጣር ነው የሚጠበቅብን። አላህ ሱብሃነሁ ተዓላ ለእኛ ያለው ጊዜ እስከሚመጣ ድረስ እኛ እየሞከርን እንጠብቃለን። አላህ ሲል ስኬታማ እንሆናለን ኢንሻአላህ። ግን መቼም ቢሆን ማቆም የለብንም። እስር ቤት ላይ በነበርን ሰዓት ው ኢስላማዊ አለባበስ ገጽታ ሲያዩ የሚያንቀጠቅጣቸው የሚያንገበግባቸው ውስጣቸው የሚበላቸው አሉ የሰው ሸይጣኖች። ይህን ፂሜን ካልተቆረጥክ ብሎ መግባ መውጫ ያሳጣኝ። አመክሮም ይባላል ይወሰድብሃል፣ ወደ ከፍለ ሀገር ትዘዋወራለህ፣ እስርህን እዛ ትጨርሳለህ። ምትቆርጥ ከሆነ ቁረጥ። አዛ ረ ወላ እጀና ነሰ አላሁመ መን አራዳ ብልሕየቲ ሱአን ፈአሽግሉ ብነፍሲአ ወይ በፂሜ መጥፋት ያሰብብኝን ራሱን ሽጉል አድርገ፣ የራሱን ስራ ስጠው።

ኪሳራ ሊመጣብ ነበር፣ ስንት ነገር ተመልሶልናል። አንተ ላይ ሴራ ተሴሮብህ፣ ተንኮል የተለያየ ነገር ያመጣብ ሰው ነበር፣ የዛን ተንኮል አላህ ስንት መልሶል። አላህን ሱብሓነሁ ወተዓላ ሁልጊዜም ቢሆን መጠየቅ ይጠበቅብናል። አሁን ደግሞ ያለንበት ወር እንደምታቁት የረመዳን ነው። ለዛም አላህ ስብሃነሁ ወተዓላ ዱዓዎችን የሚቀበልባቸው በርካታ ሰዓቶች አሉ። ላይ ለተነስተን መስገድ እንችላለን። ጾመኛ በሚያፈጥር ጊዜ የሚያደርገውን ዱዓም ተቀባይነት አለው። ስለዚህ አላህ ስብሃነሁ ወተዓላ የምንፈልገውን ነገር መጠየቅ ይጠበቅብናል። ወደ እሱ መመለስ እሱን መጠየቅ ይኖርብናል። አላህ ስብሃነሁ ወተዓላ በሰማነው የምንጠቀም ሰዎች ያደርገን። ይህ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ለሌሎች እህት ወንድሞቻችሁ እንዲዳረስ ላይክ እንዲሁም ሼር በማድረግ የአጅሩ ተካፋይ ነው ማግኘት ትችላላችሁ። ለቻናላችን አዲስ የሆናችሁ ሰዎች ካላችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። የቴሌግራም ቻናል ሊንካችን ስክሪኑ ላይ የምትመለከቱት ነው። ገብታችሁ ፎሎ ማድረጋችሁን አትርሱ።